ጠንካራ የሆነች ሴት ልጅ ከዙሪያ ያሉ ሴቶችና ወንዶች የሚናገሩትን ነገር ሳይሆን የምትሰማው ውስጧ ላይ ያለውን እረይና ውስጧ ላይ ያለውን ሀሳብ ነው የምታዳምጠው። ጠንካራ የሆነች ሴት ልጅ ከእሷ በላይ በመልክ የሚበልጡ ሴቶች የሚያወሩትን ወሬ ሳይሆን የምታዳምጠው እሷ ከማንም በላይ ቆንጆ እንደሆነች ነው የምታስበው። ጠንካራ የሆነች ሴት ልጅ ዛሬዋን ማስተካከል ነው እንጂ የምትፈልገው በነገራችሁ ላይ የራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ ብጥስጥስ የምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለናንተ። ለምን እንደዛ ኒያው ኒያው እንደምትለው ኤአይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደግሞ ፍየል ወሽማችሁ ካገር አትወጡ። ጌታን አይመለከተንም። በዛ ልክ ነው፣ ግድም አይሰጠን። ብጥስጥስ እኔ ከሄድኩ ትታነቃለች፣ ብጥስጥስ እኔ ካላወራኋት ትታፈናለች ምናምን ሽንኩርት መቶ ሰላሳ ገብቶ አልታፈለም፣ ይሄ ህዝብ በት በነገራችሁ ላይ ራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ ብጥስጥስ የምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለ እናንተ ለምን እንደዛ ኒያው ኒያው እንደምትለው ኤ አይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደግሞ ፍየል ወሽማችሁ ከሀገር አትወጡ። ጌታን አይመለከተንም፣ በዛ ልክ ነው። ግድም አይሰጠን ጥስ እኔ ከሄድኩ ትታነቃለች ብጥስጥስ እኔ ካላወራኋት ትታፈናለች ምናምን። ሽንኩርት መቶ ሰላሳ ገብቶ አልታፈነም ይሄ ህዝብ በት በነገራችሁ ላይ ራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ ብጥስጥስ ምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለናንተ ለምን እንደዛ ሚያው ሚያው እንደምትለው ኤአይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደሞ ፍየል ወሽማችሁ ከሀገር አትወጡ ጌታን፣ አይመለከተንም በዛ ልክ ነው፣ ግድም አይሰጠን። ብጥስጥስ እኔ ከሄድኩ ትታነቃለች፣ ብጥስጥስ እኔ ካላወራኋት ትታፈናለች ምናምን። ሽንኩርትም መቶ ሰላሳ ገብቶ አልታፈነም ይሄ ህዝብ በት በነገራችሁ ላይ ራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ ብጥስጥስ የምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለ እናንተ ለምን እንደዛ። ኒያው ኒያው እንደምትለው ኤአይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደግሞ ፍየል ወሽማችሁ ከሀገር አትወጡ። ጌታን አይመለከተንም በዛ ልክ ነው። ግድም አይሰጠን ብጥስ ጥስ እኔ ከሄድኩ ትታነቃለች፣ ብጥስ ጥስ እኔ ካላወራኋት ትታፈናለች ምናምን ሽንኩርትም መቶ ሰላሳ ገብቶ አልታፈነም ይሄ ህዝብ ኮተኮተም ሽንብራና ጓያ ተመንደር አይጠፋ ምቀኛና አህያ በላቅ